ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም። ሰላም እምይእዜሰ ኮነ ፍሥሓ ወሰላም። ሰላም ለናንተ ይሁን ውድ ቤተሰቦች እንደምን አላችሁ? እና አለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችሁም ጋር ይሁን። አዲስ የሆናችሁ ሰብስክራይብ አድርጉ። ለባሮች አብርቱ ግንቦት አስራ ሁለት እንኳን አደረሳችሁ አደረሰን ለጻድቁ አባታችን ለአቡነ ተክለ ሃይማኖት እያጽማቸው ፍልሰት፣ ለእናታችን ለቅድስት ክርስቶስ ሰምራ ልደቷ፣ ከዘጠኝ አንዱ ቅዱስ ቅዱስ ለሆኑት ለአባታችን ለአቡነ አፈጼ ለተሰውሩበት መታሰቢያ፣ እንዲሁም ለዮሐንስ አፈወርቅ ረፍቱ መታሰቢያ በሰላም አደረሳችሁ አደረሰን። እግዚአብሔር አምላካችን ለኢትዮጵያ አዲስ ሐዋርያ አድርጎ የመረጣቸው የጻድቁ አባታችን አቡነ ተክለ ሃይማኖት በሊቀ ቅዱስ መላእክት በሊቀ መልአኩ በቅዱስ ሚካኤል አብሳሪ አባታቸው ከካህኑ ጸጋ ዘአብና ከእናታቸው ቅድስት እግዚአርያ በመጋቢት ሃያ አራት ቀን ተጸንሰው ታኅሳስ ሀያ አራት ቀን አስራ አንድ ዘጠና ሰባት አመት ምህረት ተወለዱ። በተወለዱ በሶስት ቀን ከእናታቸው እቅፍ ወርዶ አሀዱ አብ ቅዱስ አሀዱ ወልድ ቅዱስ አሀዱ መንፈስ በማለት ቅዱስ ማለት ፈጣሪያቸውን አመስግኗል። ወደ ዛሬ የአባታቸው መታሰቢያ በዓል ምክንያት እንመለስ። ቅዱስ አባታችን በሞት ከሚ ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ነገር እንደ ነገራቸው ስጋጆ ከነፍሳቸው ከተለየችው ከ57 ዓመት በኋላ የካቲት 19 ቀን በጸሎት ላይ ለነበሩ ለአቡነ እስቅያስ ተገልጧቸው፣ ጌታ የገባልን ቃል ይፈጸም ዘንድ ስጋይን የሚፈልስበት ደረሰ ቀን በምስጋና በጸሎት መታ መንፈሳዊ በዓሉ አድርጉ! እኔ ሀጢን ሀጢር በሞትኩበት ቀን እንደነበረ ምስጋና አቅርቡም ይኸው ይህ እለት መልዕክት ለአስራ ሁለት ምርሃን ልጆች ግንቦት አስራ ሁለት እንዲያከብሩ ነገራቸው። በፍልሰቱ ቀን አባቴ አባቴ የሚለኝ ሁሉ ይምጣ ወዳጅ ሚካኤል ልጅ ፊልጶስ አብሮ መቸው እንባርካለን ምልክት ይሁን ዘንድ በሚመጣበት ጊዜ የጠፋው የመቅረስ መብራት ይብራ አሉት። ከዚያም በኋላ አቡነ ስኪል እስኪያስ በአባታቸው ተባርከው ሄዶ በአራቱ አቅጣጫ ላላት አስራ ሁለት መምህራን ለክርስቲያኖች ሁሉ አባታችን የነገሩን የፍልሰት በዓል ስለማድረግ ወደ ፍልሰቱ በዓል ያልመጣ በዚያ ቀን በሰማይ ለምልጃ አባቴ እንዳይለየው እርሱም ልጅ እንዳይሆን ጨምሮ መላእክቱ ላካቸው። እነርሱም ከያሉበት ተሰብስቦ መጥቶ የቅዱሱ አባታችን ስጋቸውን አውጥቶ በዝማሬ በምስጋና አከብሮ ሶስት ጊዜ መቅደሱ አዙሮ በዓሉ አባታችን እንዳሉ በዝማሬ በምስጋና አከብረው ወደ ውስጥ አስገቡ። በዚያን ጊዜ ብዙ አባታችን ተክለ ሃይማኖት አስቀድሞ እንደተናገሩ ጠፍቶ የነበረው መብራት በውቅ ብሎ በራ። ከቅዱስ ሚካኤል ከልጃቸው ከአቡነ ፊሊፖስ ጋር በመሆን በዓሉ ያከበሩ ያከበር የነበረው ተክለ ሃይማኖት እየጸጋ ልጃች ሁሉ ይባርኩ ነበር። ጸሎታቸውን፣ በረከታቸው፣ ረድኤታቸው፣ ምልጃቸው በመላ ህዝበ ክርስቲያን ጋር ይኖር አሚን። እናታችን ቅድስት ክርስቶስ ሰምራ የትውልድ ሀገሯ ሸዋ ቡልጋ አውራጃ ልዩ ስሟ ጌዬ ሲሆን እግዚአብሔር ከመፍራት ደጋግ ወላጆች ከአባቷ ቅዱስ ድር ሳኔ እንድ ከእናቷ ከቅድስት ኤሌኒ በዚች በተመረጠች በግንቦት አስራ ሁለት ቀን ተወለደች። እናትና አባቷ በምግባር በሃይማኖት አሳድጓት እድሟም ለአቅመ ሔዋን ስደርሳት የንጉስ ባልሟን ለሆነው ስሙ ሰመሬ ጊዮርጊስ ለተባለ ደግ ሰው አጋቧት። ከህግ ባልዋ አስራ አንድ ልጆች መወልደዋም እናታችን ቅድስት ክርስቶስ ሰምራ በአጼ ገብረ መስቀል ዘመነ መንግስት የነበረችው የኢትዮጵያዊት ጻድቅ ስለነበረች ንጉሱ አጼ ገብረ መስቀል በትዳርዋ፣ በስነ ምግባርዋ፣ በሁሉ ለመኗዋ የተመሰገነች በመሆኗ ዝናዋ ስለሰማ በጸሎትሽ አስብኝ በማለት ከአገለጋዮች ውስጥ እርሷን እንዲህ ያገለግላት ከ አንድ መቶ ሰባ አራት አገልጋዮቹን እንዳል እንደ ላኳት በጣና ባህር ሰውነት ሰውነቷ አሳ መመላለሻ እስኪሚሆን ድረስ አስራ ሁለት አመት ባህር በባህር ውስጥ መጸለዩዋ ሊቀ መላእክት ቅዱስ ሚካኤል የሁል ጊዜ ጠባቂዋ አድርጎ ጌታ እንደሰጣት ሰጣት ጌታችን ለእናታችን ስድስት ክንፎች እንደ ሰጣት ፈጣሪው ከሰጣን ልታስታርቅ መነሳቷ ከብዙ በጥቅቱ በዚች የልደቷ ቀን በማሰብ ጻፍ ኩላ ለምኖ አማላጅነቷን ለሁላችን ይደረግልን። እናታችን ቅድስት ክርስቶስ ሰምራ ያደረገችው ታምር ይህ ነው። በምድረ ደራ ወይም በደራ ወረዳ በኃይሉ የሚመካ በኃይሉ የሚመካ የ ንጹሃን ደም የሚያፈስ ትበተኛ ወንበዴ ወይም ሽፍታ ነበረ። እሱም ጓን ጓንጉች በምትባል ድሴት የምትገኝ በእናታችን በቅድስት ክርስቶስ ሰምራ ገዳም የሚኖር መነኩሳት ንብረታቸውን እየዘረፈ እየቀማ የተከላቸውን ፍሬ የተከላቸውን ፍሬ እየዘረፈ ስለሚያስቸግራቸው ዘወትር እያዘኑ ነበሩ። ከእለታት በአንድ ቀን እንደ ልማቱ በኩራትና በመታጀር በበቅሎ ተቀምጦ መጣ። ጉማራ ከተባለ ወንዝ በደረሰ ጊዜ ከበቅሎ ወርዶ በታንኳይቱ ተሳፈረ። በዛም እንዳለ ዓይኖቹ ከለለው፣ በቅሎዋም አዞ ውጦ አስቀራት። በዚያን ጊዜ ይህን ትቢተኛ፣ ኩራተኛ ሰው ፈጽሞ ደነገጠ። ወደ እናታችን ወደ ክርስቶስ ሰምራም ጮኸ። እናታችን ክርስቶስ ሰምራ ፈጥና ሰማችና ዳግመኛ አትበደል፣ የመነኮሳትን ገንዘብ መልስ፣ ከዚህ የከፋ እንዳገኘው ወይም ክፋ አሟሟት እንዳትሞት አለችው። ይህንንም ብላ ስሙን ለመጥራ ለሚጠሩ ሁሉ ታምራቷን እየት የምታደርግ እናታችን ክርስቶስ ሰምራ ከደረሰበት ጭንቅ አወጣችሁ። ያም ክፋ ወንበዴ ፈጽሞ ንሳ ገባ የመነኩሳትን ንብረታቸው መለሳቸው። ምንኩሳቱም እናታችን ክርስቶስ ሰምራ በጸሎቷ ኃይል በነ እሱና በዚያ በካሀዲ ጠላት ጠላታቸው መካከል ሰላም ስለ ስለመሰረተችላቸው ፈጽሞ ተደሰቱ። ለምኖ አመላጅነቷ ለሁላችን ይደረግልን፣ ለዘላለሙ አሚን። ገድለ ክርስቶስ ሰምራ። ሴጣን ከፈጣሪው ከፈጣሪ ልታስታርቅ የተነሳች ደገኛ እናታችን ቅድስት ክርስቶስ ሰምራ፣ እኛም በኃጢአታችን ብዛት ከፈጣሪያችን ተጣልተናልና፣ እናታችን አስታርቅን፣ አማልጅን። አሚን አሚን። የጽሁፍ ምንጭ መዝገበ ቅዱስ ሳን መጽሐፍ ስራቅ ተክለ ጻድቅ የተዋህዶ ልጅ ገጽ ቃልወት ያሰማልን የጻፈልን ወንድማችን በረከታቸው ረድኤታቸው የቅዱሳኑ ይደርብን። አሚን አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።